እንኳን ለመስቀል በዓል በሰላም አደረሳችሁ። እንግዲህ በኢትዮጵያ ከሚታወቁ የአደባባይ ሃይማኖታዊ በዓላት መካከል የመስቀል በዓል እንግዲህ አንዱ እንደሆነ ይታወቃል። በዚህ በዓል የመዲናዋ የመዝናኛ ስፍራዎች እንቅስቃሴ ምን ይመስላል የሚለውን ቅኝት አድርገናል። ህዝቡ የሚዝናናበት የሚውልበት፣ ያው አሪፍ ጊዜ የሚያሳልፍበት ቦታ መመቻቸቱ አሪፍ እንደ ሀሳብ እኛም እየመጣ በዓልን አሪፍ ነን እያከበርን ነው። በዓሉን በማስመለከት ያው ከጓደኞቼ ጋር ልንዝናና ነው የወጣነውና ብቻ ደስ የሚል ቀን ነው። በዓሉን በማስመለከት ያው ስንዝናና ነው ያው በጣም ደስ ብሎኛል ማለት ነው። በጣም ለውጥ አለ። በጣም አዳዲስ ነገሮች አሉ። በእውነት ለመናገር ከተፈለገ እዚህ አሁን የምንገኝበት ቦታ ድሮ ይህንን ያክል የመዝናኛ ህዝቡ ተሰብስቦ የሚቀመጥበትና የሚዝናኑበት አልነበረም፣ እውነት ለመናገር ማለት ነው። ሌሎች አካባቢዎች ብንሄድ እነ ሜክሲኮ አካባቢ እነ ካሴንጊስ አካባቢ ወደ ቦሌ መሄጃ ያው አካባቢው ያላወቀ ሰው ከዚህ በፊት አሳባ የነበረው ሰው ኦሮፓ ሀገር ነው የሚመስለው ሳይካንን ማለት ነው። ከጓደኞች ጋር ነው የመጣሁት። ሶስቱ ነን የመጣ ነው። በጣም ደስ ይላል። ፎቶ እየተነሳ ነው በመዲናዋ በተለያዩ አካባቢዎች የተፈጠሩ አማራጭ የመዝናኛ ስፍራዎች እንግዲህ ዜጎች ከከተማ ሳይወጡ እዚሁ ባሉበት በዓላትን ከቤተሰቦቻቸው ከጓደኞቻቸው ብሎም ከዘመድ አዝማሮቻቸው ጋር ተሰባስበው በፍቅር እንዲያሳልፉ እድልን የፈጠረ ስለመሆኑ እንግዲህ ያነጋገርናቸው ነዋሪዎች ሐሳባቸውን አጋርተውናል። ምንም ወጪ ነገር ነው አናወጣም። እዚ ሆና ነው የምንዝናናው፣ የትም መሄድ አይጠበቅብንም። እንግዲህ ከቤት እንወጣለን፣ እዚህ መጥተን ፎቶን እነሳለን፣ እንዝናናለን። ሌላ ቦታ መሄድ አይጠበቅብንም። ለመዝናናት ግዴታ የሆናች ቦታ ሰው ሀዋሳ መሄድ አለብሽ የሆነ ሪዞርት ነገር መርጠሽ ነው ምትሄጂው። ግን አሁን በየቦታው እንደዚህ የመናፈሻ ነገሮች መኖራቸው ምናምን አሪፍ ነው። ከዚህ በፊት ሰው በዓል በሚኖርበት ጊዜ ወይ ቅዳሜና እሑድ እረፍት በሚኖርበት ጊዜ የሚያሳልፉበት ቦታ እንደዚህ አልነበረም። አሁን ግን ሰው ሌላ ቦታ ሂዶ ከመዝናኛ ይልቅ እዚህ መጣው ቢዝናና አእምሮን በዓሉ ጋር ድባቡ በጣም አሪፍ ድባብ ነው ያለው። ለመዝናናት በጣም ይመቻል። ሌላ ቦታ ምናምን ከምንሄድ በጣም ደስ ይላል፣ ይመቸናል። ያው ብዙ ቦታዎች አሉ። የብቻ ባይሆን አሁን ብዙ ቦታዎች ልንዝናና ብንሄድ፣ ፒያሳ ብንሄድ፣ እንደዚህ እንደዚህ አይነት ቦታዎች አሁን የራሱ እየተስተካከለ ያለ ብዙ ቦታዎች አሉ። በጣም ደስ ብሎናል።